አንቹ ታገቢኛለሽ? እየቀለድክ ነው? የምሬን ነው። እኔ ሌባ አልፈልግም። እሺ። ሰላም ጋይሶች፣ ከምናሴና ከእኔ ማነው ቆንጆ? ኮሜንት ላይ አስቀምጥልኝ። ይመቻችሁ ሲያዩ ፊልሙን በቃ ያናድዱኛል። አጥፉልኝ አልሰማሁ እያልኩ ወይዳይ፣ እውነትም ወይዳይ። በነገራችን ላይ በሱሪ አትወጣም፣ ኧረ ፕሊስ። በአይ እንትን አካውንቷን ግባ እናየው ምናምን እያሉኝ ነበር እና ኮሜንት ላይ ታደርጋለች እያሉኝ ነበር እና ብሎክ ብታደርገኝ አሪፍ ነው። ፊልሙን እያየሁት ስለሆነ እኔም ጥያት ወደ ደስ የሚል ቁጥ የተጣላንበት በዚህ ነው። ሱሪ አታድርጊ ስላት በቃ ሱሪ ዱብ ላረግ ነው። ውሸት፣ ውሸት፣ ውሸት፣ ውሸት! ወይዬ፣ ወይዬ ታ ውስ ካ ስ ያልገባው የወሎ ቀሚስ አለ። ተሳዶዎች አሉ። ሽፎን አለ። የሰው ሀሳብ መቼ ታስጨርሻለሽ? መቼም፣ እንደምታየው እኮ ያው እንትን ነው። እኔ እራሱ ወደ አንተ ስለማግዝህ ችግር የለም። ፎሎ አድርጉኝ ምናምን በያለ አዎ፣ ፎሎ ያላረጋችሁ ፎሎ እያረጋችሁ። አዎ በጣም ራማ አርቲስቶች ናቸው። ሁላችሁም ፎሎ ያላደረጋችኋቸው ሁላችሁም ፎሎ በማድረግ አበረታቷቸው። ቲክቶክ ላይ ደግሞ ይንቀሳቀሱ። እዩ ፋሽን ደግሞ የተለያዩ አልባሳት ኮ ወደጅ መሰለ። በዚህ ድምፅ ያልኩ በቃ ሁላችንም ቅኖች አይደለንም፣ ምቀኞች ነን። ይሄ በተፈጥሮ ይመስለኛል የሆነ ወይ በደማችን ውስጥ ያለ ወይ በሆነ ነገር ነው። ምቀኝነታችን ያለው ሰው እንዲለወጥ አንፈልግም። እንደዛ ነው ይመስለው። አንዴ ምን አለ መሰላችሁ? አሁን ብዙ ጊዜ እንደዚህ ስል ሰው ቅር ይለዋል። ግን አንዳንዴ በሽታን ካልተናዘዙት ካልተናገሩት አይለቅም ማመን አለብን። የሆነ ያለብንን ችግራችንን ካላመንን መፍትሄ ልናመጣ አንችልም። ችግሩን ማወቅ፣ ማመን፣ ግልጽ ማድረግ ያስፈልጋል። እና ይሄ ግልጽነት ዝም ብሎ ኢትዮጵያዊነት፣ መልካምነት፣ እንደዚህ ቅኖች ነን እንደዚህ ነን ውሸት ነው። በቃ ምቀኞች ነን። ግልጽ ምክንያቱም በህብረት የምንሰራው የለንም። ምናልባት አብረንም በላ ይሆናል፣ ግን ውሸት ነው። አሁን ብዙ ጊዜ ይሄ አብሮ መብላት ራሱ የሚባል እንትን አለ። አሁን አብሮ መብላት የለም አሁን ውሸት። በቃ እንብላ ነው ያለው። እንብላና አብሮ መብላት ይለያያል። በነገራችን ላይ እንብላ ይባላል እንጂ አሁን ተነስተህ ሂደ፣ ቁጭ ብለህ ብትበላ ሰው ይደናገራል። ምክንያቱም እንብላ የሚል ከልብ አይደለም፣ ለይስ ሙላ ነው እውነት አይደለም። አይ መበለጥ የሚመስለው ሰው አለ አንዳንዱ። ለዛ ይመስል እኮ መበለጥን የማንፈልገው እኮ ምቀኞች ስለሆነ ነው እንጂ ያ ሰው እንዲበልጠን እድል ሰጥተን ከዛ እኛ ደግሞ እሱን ለመብለጥ ብንጥር እኮ እኛ ትልቅ ቦታ እንደርሳለን። አሁን እኔ አንተ ልትበልጠኝ ብትሞክር እንዴት እንደምትበልጠኝ ቁሜ ማየት ነው የሚጠበቅብኝ። አንተ እንዴት እንደምትበልጠኝ ቁሜ ማየት በቃ እጠብቅሃለሁ። ከዛ እንዴት እንደበለጥከኝ ካየው በኋላ ልክ አንተ እኔን በበለጥክበት መንገድ መልሼ እበልጥሃለሁ። ውጭት ሚንስ እኔ ያላሰብኩትን አንተ ለመብጠት በልክ ስለሆነ የምሰራው አንደኛ ፍላጎት አለኝ። አንተ የደረስክበት በላይ መድረስ ፍላጎት ይኖረኛል። ሁለተኛ ነገር ደግሞ እልክ ወን ያለኝ ማለት እልክ በቃ ያንተን ለመብለጥ የማደርገው ልክ ምን ይሆናል፣ እኔን ትልቅ ቦታ ያደርሰኛል። ሁለት ኃይል ይኖረኛል ማለት ነው። የራስ መንገድም ሊኖረው ይገባል እንጂ አቅምህን አሟጠህ እንድትጠቀም ያደርግሃል። ምቀኝነት ከሆነ ግን አንተም ወደፊት አትራመድም፣ አትበልጠውምም። ዝም ለስንትን ስ ይሄ በበሽታ ስትማኩስ ትቀራለህ ማለት ነው። ታች ምቀኝነት መጥፎ ነውበጣምልክናደርገውማለትነውውውው ብሎክ እንዳላደርግ ባህናማ ቀልድ የለም፣ ብሎክ ነው ማስደርግ፣ ብሎክ አድርጉ ብላቸው። ለብሎክ ለሪፖርት በጣም ፈጣን ነን። እንዲህ አሁን እውነቴን ነው የምልህ ማርያምን ቢያንስ ከሰባት መቶ ሺ የታያለ፣ አምስት መቶ ሺ የታያለ፣ ሁለት መቶ ምናምን የታያለ። በሶስት በአራት ቀን ሞልቷል። እርግጠኛ ግን እኔም አንድ ቀን ግራ ቢገባኝ ብሩ ከሰጠነው በኋላ ፎሎ አንሶ አልኳቸው። ምን ይሰራልኛል እኔ ፎሎ። አጋጣሚ ልጁ ቻለንጅ አስጀምረን ብሎ ቪዲዮ ሰራ- ከሰዎች ጋር አውርቼ ምናምን ነው ወደ ሚዲያው ራሱ የመጣሁኝ፣ ሰዎች ጋር ማውራት እንጂ በጣም አስጠልት ሆኝ፣ በቃ ከማንም ጋር ምንም ነገር አላደርግም። እንደዚህ የሆነ ለአንዳንድ በጎ አድራጎት የማደርጋቸውን ነገሮች ራሱ ዝም እየለ ለራሴ ላይፍ ስታይል እንትን ማድመቂያ ዝም እየለ ለራሴ መዝናኛ አላደርገውም እንደ ምናምን ብዬ ወስኜ ነበር። በቃ ምን ነበር በጣም ወደ ስንት በሚሊዮን የታየው የሚጽፉት ኮሜንት በጣም ያስጠላ ነበር። አብዛኛው ለልብ ሕሙማን መርጃ ማዕከል ሞዴል ዞላ ባዘጋጀው ፕሮግራም በዚህ ፕሮፋይል ነው እንደውም ፖስት ያደረኩት የነበረውና በጣም አስጠልቶኝ እንትን አድርጌ ነበር። ከዛ በኋላ እንደገና ከራ የሰራ ያላችሁ ቪዲዮ ብዙ ቪዲዮቿ በጣም በብዙ ነው የሚታዩት። ያ ቪዲዮ ግን ቫይራል አልወጣም፣ በደንብ አላየም። እሱም ጋር ሲመጣ እንደዛው ምንም አይነት ትብብር አትጠይቀው። ምክንያቱም ትብብር ጠይቀኸው እንዲ አልችል ብሎም ሊሆን ይችላል እየቻለም ሊሆን ይችላል። እምቢ ካለ በኋላ ትጠለዋለህ ያንን ሰው እና እንደዚህ ብዙሃን እንትኑን ሚዲያውን እንዳልጠላው ምንም አይነት ትብብር አልጠይቅም። ምክንያቱም ላይተባበሩኝ ወይም የጠየኳቸውን ነገር ላያደርጉልኝ ስለሚችሉ ውሳኔ ሀሳቤን አቋሚን እንዳያስቀይሩኝ ምንም አይነት መጠየቅ አልፈለግኩም፣ ዝም አልኩኝ። ጀግና መሆኗማ ነው፣ እንደዛ እንድንጠላት ያደረገችን። አሁን እንተን ሁላችሁ ታውቁታላችሁ፣ አበበ ባልቻ አስናቀ ሰው ለሰው ላይ እንደሱ ያለ ቡቡ አንጀታም ኢትዮጵያዊ የለም። ግን እዛ ላይ በቃ እንዴት ሆኖ እንደሰራው እኔ አንዳንዴ የሚሰጣቸው ገጸ ባህሪና ማንነታቸው ግርም ይለኛል። ሲጀመር የጥበብ ሰው እኮ ፍቅር ነው። በቅርብ አውቀዋለሁ አበበ ባልቻን እና እንትን ላይ ግራ ይገባኛል። ቆይ እንዴት እንዴት ሁኖ ነው እንደዛ ምትሆነው ብሏል። እርግብና ባዩሽን አይናቸው ማየት አልፈልግም ይላል። እስኪ ምን እንደሚሉ ከአንድ በታቸው መስማት አትፈልጉ? ለምን ደዛቸው እንደሆኑ ሆነ ሆነ ትጠይቃለሽ። አበዱ አበዱ። እርግብን አስገብቻት፣ ላይቭ አስገብቻት እርግብን

ሁለት መቶ ዘጠና ሶስት ሰው ለእኔ ነው የሚያግዘው። እንደውም ሪፖርት አድርገን ነው የምናዘጋባት አኳውንቷን። ትምጣ ብቻ ተሰጣት ነው ካራክተር ነው ባደ ማነው? በሀና የመጣ አንሰማም። እንግዲህ እስኪና ያለን ሀኒን ነገር ቁም ነገር ልትወጪ ነው እንዴ? ትንሽ አትቆይም? ነገ እንገናኛለን። ትኖራላችሁ፣ ወልደ ጊዮርጊስም ቢኒ ሞስም ትኖራላችሁ። ይሄ ተስፋ አደርጋለሁ። ስኖር ደግሞ ደስ ይለኛል። ሰፖርት እንድታደረጉልኝ ግን እፈልጋለሁ። የምር እነት መልካም። የነገ ሰው ይበለን። በሰላም ያሳደረን የነገ ሰው ይበለን። ሰላም ደሩ አመሰግናለሁ፣ በጣም እሺ። ውድ እናወራለን። በውስጥ ግን አልጨረስንም፣ በውስጥ እናወራለን። ይለቀቃል ነገር